አዲስ አበባ ረጴ አካባቢ የቆሻሻ ክምር በተደረመሰበት አደጋ ለተጎዱ ሰዎች በሀገር ውስጥና በውጪ ከሚኖሩ ኢትዮጵያውያን የእርዳታ ገንዘብ የማሰባሰቡ ተግባር እንደቀጠለ ነው። ከአደጋ የተረፉ ቤተሰቦቻቸውንና መኖሪያ ቤታቸውን ያጡ ነዋሪዎች ግን አሁንም እርዳታ እንዳልደረሳቸው ተናግረዋል። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ እንደተናገሩት ግን ለተጎጂዎች ከመንግስትና ከህዝቡ የቀረበው እርዳታ ደርሷል። በአደጋ ስድስት የቤተሰቦቻቸውን አባላት የተነጠቁት አቶ አስረስ ገንዘብ በእርዳታ ቢሰበሰብም ያገኙት ነገር እንደሌለ ግን የመኖሪያ ቤት ለመስራት ቦታ እዩ ተብለው እንዳዩና ለስብሰባም እንደ ተጠሩ ገልጸዋል። ማንም የሚያናግረን ሰው የለም። ማለት ብር ይሰበሰባል ማን ጋ እንደሚሄድ አታወቅም። ያው የተጎጂ ቤተሰብ እንዳለን እንዳለን እና ዛሬ መንግስት ሰብስቦን ነበር። በቀበሌ በኩል መጣው ቦታ ምረጡ ተባለ። አስራ ስድስት ቤተሰብ ማለት አባወራዎች ነው ማለት ቦታ ይሰጣቸዋል። ከዛ በኋላ አንዳንድ ሚሊዮን ብር ነው የተባለው። በነፍስ ወከፍ ነው አንዳንድ ሚሊዮን ብር የሚሰጣችሁ በቃ ለቤት መስሪያ ተብሎ አንዳንድ ሚሊዮን ብር ይሰጣቸዋል ተባለ። አሁን አሁን በኢትዮጵያ ሰዓት አቆጣጠር ዘጠኝ ሰዓት ተቀ እና ሄደን ቦታ መርጠን እዛ ቦታ ላይ መስሪያ አንዳንድ ሚሊዮን ብር ይሰጣል ይባል እንጂ፣ አሁን በግለሰብ በተለያየ ድርጅት በእጅ የሚሰጥ ነገር የለም። አንዳንድ ሰዎች የሆነ በቃ ዝም ብለው አምስት መቶ ብር አንድ ሺ ብር የሚሰጡ አሉ እንጂ በግል ማለት ነው እንጂ፣ አሁን በመንግስት በኩል የተደረገ ያለው ነገር ያው ቦታና አንድ ሚሊዮን ብር ነው። የት አካባቢ ነው ቦታውን ያያችሁት? አንደኛ አየር ጤና ተብሎ፣ ሁለተኛ ደግሞ ጀሞ የሚባላል መስቶት ፋብሪካ ማርያም ሰፈር የሚባላል እዛ ነው። እኛ ግን ቤት አጠን መጠለያ አጠን፣ በድንኳን ውስጥ ነው ያለነው። ቤተሰብ አልቆብን በድንኳን ውስጥ ያለ ደጋግመን ነገር ናቸው። እንደ ዜጋ ማንኛውም ሰው ቢረዳ ደስ ይለኛል። እዛው አካባቢ ነው ድንኳን ደንኩ ናችሁ የምትኖሩት? አዎ ድንኳን አለ የሆነ ሜዳ ነገር አለ የሶስት እድር ወጦ ድንኳን እዛ ውስጥ ማታ ማታ ከጠዋቱ ሁለት ሰዓት ጀምሮ እስከ ምሽቱ ሶስት ሰዓት እስከ አራት ሰዓት የሚመሽበት እና ከዛ መጠለያ ማለት መተኛ ምናምን ስለሌለ በየቦታው በየቤቱ ይገባል ሰዎች። እኛም በቃ ወደ አንዱ ጋር ያስመሰግናል። እናምራል። የኮልፌ ቀራኒዮ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ ብርሃኑ ተስፋዬ ለረጲ ሰፈር ጉዳተኞች መጠለያ እንደተሰጣቸው ከቦታው ላይ አልነሳም ያሉትም ነዋሪዎች ለጊዜው ቦታው ላይ ድጋፍ እየተደረገ መሆኑን ገልጸዋል። ድጋፍን በሚመለከት አሁን መጠለያ ውስጥ ያሉ አካላት አሉ። ወረዳ አንድ ወጣት ማዕከል በአንድ በኩል ቤታቸው የደረሰባቸው በአደጋው፣ በሌላ በኩል ደግሞ የአደጋው ስጋት አለባቸው የተባሉ አካባቢ ወደዚህ እንዲነሱ ተደርጎ ወጣት ማዕከሉ ላይ እንዲገቡ ተደርጓል። ማዕከሉ ላይ ሆኖ ማግኘት ያለባቸውን አጠቃላይ ድጋፍ እንዲያገኙ ተደርጎ ድጋፉ ደግሞ በሚገባ እየተሰጣቸው ይገኛል። ማዕከሉ ላይ ያልመጡት ደግሞ እዛው በአቅራቢያው ባሉበት እነሱም እንዲደገፉ እንዲረዱ ለማድረግ ጥረት እየተደረገ ይገኛል። በወጣት ማዕከሉ በጊዜያዊነት የተጠለሉት ጉዳተኞች በቀጣይ ምን አይነት ድጋፍ ነው የሚደረግላቸው? ሱ ቀጣይ መንግስት በሚያስቀምጠው አቅጣጫ መሰረት አማራጮች ተለይተው ውሳኔ ተወስነው በቀጣይ ይፋ አድርጎ መንግስት ወደ ተግባር ይገባል። እስካሁን በአይነት የመጣውን በቀጥታ ለተጎጂዎች እየሰጠን ነው ያሉት አቶ ብርሃኑ ተስፋዬ ስለተሰበሰበው የእርዳታ ገንዘብ ሲያብራሩ፣ እርዳታ አሰባሰቡ ሁሉም የሚችለውን ህብረተሰቡ፣ መንግስት ማድረግ ያለበት ነገር እያደረገ ነው የሚገኘው። በአይነት የሚያመጣ በአይነት እርዳታ ያደርጋል። በጥሬ ገንዘብ ደግሞ የሚያደርገው መንግስት ባዘጋጀው አካውንት ውስጥ ገቢ እያደረጉ በመንቀሳቀስ ላይ ይገኛሉ። እስካሁን አይነት የመጣውን ድጋፍ እያደረግን ነው የምንገኘው። መንግስት ያዘጋጀው ማቴሪያል በሙሉ ለሚመለከታቸው አካላት እንዲሰራጭ እያደረግን ነው። ህብረተሰቡ ያመጣውን በተማሳይ መልኩ እንዲሰራጭ እያደረግን፣ ሌላው ደግሞ በተዘጋጀው ስቶክ ውስጥ በስርአት ገቢ የሚሆነውም ወጪ የሚሆነውም ተለይቶ በስነ ስርአቱ እንዲቀመጥ ነው እየተደረገ ያለው። በሞዴል ገቢ ይሆናል። ሲወጣም በተማሳይ መልኩ በሞዴል ወጪ ይደረጋል። ኃላፊነት ባለው መንገድ ይወጣል። ለሚመለከተው ህብረተሰብ ስልም ፍትሀዊ በሆነ መንገድ እንዲደርስ ይደረጋል። ስድስት የቤተሰብ አባላትን የተነጠቁት አቶ አስረስ የአዲስ አበባ ነዋሪ ለሚያደርገው ያላሰለሰ ድጋፍ ከፍተኛ ምስጋናን አቅርበዋል።